አሁን የምገኘው ተወዳጆች ቅድስት ሀገር ኢየሩሳሌም ዴር ሱልጣን የኢትዮጵያ ገዳም ነው። ይሄ ዴር ሱልጣን የኢትዮጵያ ገዳም ጌታችን ኢየሱስ ክርስቶስ ለተሰቀለበትም ይሁን ለተቀበረበት በጣም ቅርብ የሆነ ስፍራ ነው። ይሄን አልፈን ነው አሁን እዚህ ጋር መስቀሉን ወደ ማሳያችሁ ጌታ የተሰቀለበት ነው። ይሄ ማሳያችሁ ወደዛ ምንገባው ሆሊ ሴፐልቸር ይሉታል። ወደዛ ለመግባት መንገዱ ይሄን እዚህ ቦታ ላይ እንግዲህ በቅድስት ሀገር ኢየሩሳሌም ምን ይገኛል መሰላችሁ? የቅዱስ ሚካኤልና የአባታችን የመድኃኔዓለም ታቦት እዚህ ይገኛል። እንግዲህ ምእመናን ከመላው ዓለም ተሰብስበው በቅድስት ሀገር ኢየሩሳሌም ዴር ሱልጣን ገዳም ዛሬ እንደምታዩት ቅዳሴ አስቀድሰው ከሚስጥራት ተካፍለው የክርስቶስን ስጋና ደም ተቀብለው ነው ያሉት። እንግዲህ እኛም በቀራኒው በኢየሩሳሌም ጉዞ ማህበር እዚህ ተገኝተናል። ይህ የምታዩት ግብፅና ኮፕቲኮቹና የኢትዮጵያ ቤተክርስቲያን የሚከራከሩበት ቦታ ዴር ሱልጣን የምንለው ነው። እንግዲህ ቦታው ያው በታሪክነቱ የኛ ነው፣ ግን ግብጾች የኛ ነው ይላሉ። የእስራኤል መንግስት አልወሰነም። ስታትስ ኮ ይባላል ኢትዮጵያ ስለያዘችው ኢትዮጵያ ትጠቀምበት ብለው ነው። እንደምታዩት ምንም ነገር መገንባት አልቻልንም በዴር ሱልጣን ምክንያቱም ስታትስ ኮ ብለው ውሳኔ ስላልተሰጠበት ነው። እንግዲህ ይህ የምታዩት አከራካሪው ዴር ሱልጣን የኢትዮጵያ ገዳም ነው። እንግዲህ እግዚአብሔር ቅድስት ሀገርን እንድንጎበኝ እሱ ፈቃድ ይሁን።